ብዙ መከራና እና ስቃይ ያሳለፍኩበት የትዳር ህይወት የደረሰ ያለችው ጽናት እንግዲህ ዛሬ እንደምታወት ዛሬ ሰርግ ነው፣ ሞላ ቤዶ ሰርግ ነው። እንደምታወት ሙሽሮቹ እጅግ በጣም አምሮባቸዋል፣ እውነትና እንዲሁም ደግሞ አስገራሚ አመረሩ እንዲህ እስከምንል ድረስ አድርሰውና ሰላም ሰላም፣ ጤና ይስጥልኝ ሐባይብ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሰላም እንዴት ናችሁልኝ ሐባይብ በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝዝት ይበል። እንግዲህ ያሰብኩትና እጅግ ያቀድኩት እጅግ ገራሚው ቀን ደረሰ ያሉት ሙሽራና ሙሽሮች ዛሬ እንግዲህ ሰርጋቸው ነው፣ እየተጨፈረ ይገኛል። እንዲሁም ደግሞ በጣም የሚያስገርም ሁኔታ እጅግ እጅግ ሰውን ፊልም ላይ ሳይሆን የእውነት እስከሚመስል ድረስ ሰዎች እጅግ ተቀባይነት አገኝተው ያዩት የሰርግ ፕሮግራም እስከሚመስላቸው ድረስ በጣም በጣም የሚያምር እኔ እንዲህ አይነት ፊልም ላይ ሲደረግ እኔ የእውነት በህይወት የገና ዛሬ ላይ ያየሁት፣ እንዴት እንዴት ነው ሰርጉ? ሰርጉም ላይስ ምን ተዘጋጀ፣ እንዲሁም ደግሞ ሰርጉ ላይ ምን ተከሰተ የሚለውን ነገር አብረን እየቃኝ እንሄዳለን ማለት ነው። ለአስር ቀን ያክል የተለፋበት ሰርግ እንግዲህ እዚህ ቦታ ደርሷል። እንዲሁም ደግሞ እጅግ በጣም ሰራተኛው አድርጎኝ የነበረው ልጅ ዛሬ ደግሞ የኔና ያሱ ሰርግ ነው እያለች እሷም ተገርማለች ማለት ነው። እጅግም እነሱም ይገረሙበታል ብዬ ነው ዞር ብለው ቪዲዮን ሲያወዝ ይገረሙበታል ብዬ ነው ማስበው ማለት ነው። ምን አልኩ መሰላችሁ? እኔ ይህ ምርስ ቢሆን በየማልኩ እንግዲህ ጎረቤት ወይም ደግሞ ዘመድ አዝማድ እንድታገባ በማድረጋቸው ሁኔታ ወደ ቤቷ ወይም ደግሞ እጮኛ ወዳለበት ቦታ መታ ልታገባ ሞክራም ነበር። ነገር ግን ቅንና እጅግ በጣም ጥሩ ሰዎች ወይም ጓደኞች በማገኘቷ ከዛ ቤት ነው መውጣት ያለብሽ፣ ከዛ ቤት ነው ወተች ወደ አራሽ መሄድ ያለብሽ ብላ ጓደኛዋ ይዛ ወደ ቤቷ ይዛ ትሄዳለች። እንግዲሞ ሙሽራውን በቤቱ ለብቻው መዘጋጀት ስላለበት እሱም በቤት ይዘጋጃል። እሷም ደግሞ ጓደኛዋ ቤት ቤቴ ነው እንደፈለግችውኝ ብላ አዘጋጅታ ልትድራትም ያሰበችውን እሱም ደግሞ አድርገዋለች ማለት ይቻላል። ጽናት ደስ ብሏታል። ጓደኛዋንም በጣም በጣም አመስግናለች። እንዲሁም ደግሞ አባቷ ጓደኛዋን በጣም አመስግናለች። ፏፍሽ ሽብርቅ ብለው ዛሬ እንግዲህ ሰርጋቸው ነው ማለት ነው። እጅግ በጣም የሚገርም ትወና ነው። የሚገርም ማለት ነው። እስኪ ሰርጉ ላይ ምንድን ነው እየተካሄደ የነበረው የሚለውን ነገር አብዛኛው ሙዚቃ ነው። ነገር ግን መጨረሻ ላይ የተከሰተ ነገር አለ። በዛው ተያይዞ ደግሞ እንግዲህ ኤና ሆም አባት ሚስቱን ይዞ ሲሄድ ጽዮን ልጠብቃት ስትለው ጽዮን ትሄዳለች እንዲህ ብሎ ነበረ። ነገር ግን እሱም ጽዮን ልትተን ነው ስትለው በጣም ከፍቶት ነው መሰለኝ፣ በጣም እርጦ ወጥቷል ማለት ነው። እዚህ ሆን ደግሞ ከእንክፋ እየተነሳች መታለች፣ ነገር ግን እሰርጉ እንደተካተተች አላየንም፣ አልመጣችም ማለት ነው። አለመጠቷ ጥሩ ነው። ያው እንግዲህ ስራዋ ስለከሸፈባት የቀረች ይመስለኛል። ነገር ግን ሰርገኞች እውነት እስከሚመስል ድረስ አስደምመውን አስፈዝዘውናል ማለት ነው። እስኪ ቀጣውን አብረን እናያለን። በሌላ በኩል ደግሞ እኔና እንግዲህ በትላልቅ ሰርጎች፣ ትናንሽ ሰርጎች አይጠፉም። ና እስኪ ፏፍሽ አድርግኝ። እኔም የምታምር ጥቁር ልጅ ነኝ፣ የጥቁር መልከ መልካም። ስለዚህ እነዛን አስቤ ነው በጣም በጣም ፏፍሽ ማለት የፈለግኩት ትላለች። የሰኔትም እንግዲህ በጣም ቅን ከመሆኗ የተነሳ እያዘገጃጃቸው ቤቱን ክፍት አድርጋ ቤቱን ክፍት ማድረግ ብቻም ሳይሆን ያው ታውቃላችሁ ከፍትፍቱ ፊቱ የሚባል ነገር አለና ፊቷንም ፍክት ታደርጋ እንግዲህ ሰርጉም ሚዜዎች ላይ ባትታደም እንግዲህ ሰርገኛ ነች። ከሚዜዎቹ አንዷ ግን ያው ሰኔናት በባለፈው እንግዲህ ወደ ዋድ ህያለች መረጣው ላይ አልተካተተችም ነበረ፣ ነገር ግን በእነሱ ምርጫ ተዘጋጅታ ለመዋል ሞክራለች ማለት ነው። ሰርገኞቹ ግን እኔ አንድ ነገር እዚህ ጋር ይሄ ሁላ የፊልሙ ተዋናይ ነው የሚገርማቸው ነገር በጣም ነው የሚያምሩት። ያው እንግዲህ ፊልሙ እይታ እንዲኖረው የሚገራርም ይሄ ሁላ እንግዲህ ብዙ መሥዋዕት ተከፍሎበታል። አንዳንድ ጊዜ እውነት ለመናገር ሪል ሪል እናውራ እና ማለት ነው የሆነን ነገር በቃ ጥሩ ሆኖ ለማ እንትን ለማለት መስሎ ለመታየት በጣም ከባድ ነው። የሚደረገው የሚኳኳነው ነገር ማለት ነው። እና እንግዲህ ለሱ ከወንድ ቤተሰብ ሁና ሶሲም ትገኛለች ማለት ነው። እስኪ ምን አለች? እሷስ ምን ተፈጠረ ከእሷ ጋር ያለው ነገር የሚለውን ነገር አብረና ሶስም እንግዲህ እኔ የመጣሁት ያው ማግባቱን ሳቅ ይቅርታ፣ ልጠይቅ እና ሁሎችም እጅግ በጣም ይቅርታ እንዲያደርጉ ልጠይቅ ለመህር ነው የመጣሁት። ለሰርጋዴ እንደመጣሽው ስትላት እንግዲህ እስኪ አንቺ ደግሞ ለሰራተኛቱ የምትላት ነገር አንቺስ ደግሞ ኬራን የወሰደችው እንደዚህ እየተቅለሰለሰኝ ነበር። ጽናትም የቤት ሰራተኛ መስላ አንቺስ ማንን ልትወስጅ ይሆን ብላ እንግዲህ የሚያስጨንቅ ነገርም ትነጋገራታለች። ሰራተኛቱም ደግሞ ምንለገሽ ነው እያለች ግራ ገብቷትም ታዳምጣለች ማለት ነው። እንግዲህ አይ ሶሲ ምን ልታረግ ይሆን የሚለውን ነገር ሶሲም እንግዲህ የሌለባትን ባህሪ ታመጣና አንቺ እንደ ጽናት አይደለሽም፣ ጎበዘች ትመስል ያለች ቆይ ቆይ ቆይ እንደውም ታየው እና ወደ ሰርጉ አብረን እንሄዳለን፣ እኔ ልብስ ሰጥሻለሁ፣ ከኔ ልብስ ለብሰች አብረን እንሄዳለን። እንግዲህ መልካም እንድትባል ፈልጋም እንደሆነ እናያለን። ልጅቷስ ምን አለች? እንግዲህ ሰርጉ የእውነት እስከሚመስለን ድረስ ምግብም ተዘጋጅቷል። የሚገርመው ነገር ደግሞ ሰውን እንደሚያስገርም አድርገው ሰርተውታል ማለት ነው። መቼም ዶላር የማያደርገው ሰው የለውም፣ የማያደርገን የማያደርገን ነገር የለንም። ለማናቸውም እንግዲህ ሰርጉ በዚህ አይነት መልኩ ታድሟል። በጣም ነው ደሱ የሚለው ሐቂቃ እንዴት ነው እስከዚህ ድረስ ሊሆን የቻለው ብሎ ሰውን ግራሞት ውስጥ የከተተ ይመስለኛል። ከዛ መቀጠል ደግሞ መጨረሻ ላይ እንግዲህ ያው ብርቄ ከገጠር እንደመጣች ግልጽ ነው። ያንን ተመልክቶ ደግሞ ተሰማ የሚባለው ሰውዬ፣ በነገራችን ላይ እዚህ ጋር አንድ ነገር፣ ውሽማ ማለት ምን ማለት ነው? እሱ ነው እያሉ ነው እንትን የሚሉት። እኔ አላቅም። ውሽማ ማለት ምን ማለት እንደሆነ አላቅም። ኮሜንት ላይ አስቀምጡልኝ። በነገራችን ላይ እሱ ጋር ያው ከቤት ኪራን እንግዲህ አጨፍረው ልከውታል ማለት ነው። እንደ እናትም እንዳባትም ሆነው በዚሁ አጋጣሚ በዚያው አጋጣሚ ኤዴን መታለች። ኤዴን ደግሞ ምን ልትሆን የመጣችው እንግዲህ አዳዲስ ሰው እየገባ ነው። ለምንድን ነው የመጣችው ኤዴን ምን ምን ልታደርግ ነው የመጣችው የሚለው ነገር አብረን እናያለን ማለት ነው። ኤዴን ከኪራ ወይም ደግሞ ከኪራህት ጋር ነበረች ትናንትና ያየናት። ዛሬ ደግሞ ከኤድን ጋር መታለች። ኤድን ምን ፈልጋ ነው የሚለውን ነገር አብረን እናያለን ማለት ነው። እጅግ በጣም ደስ ይላል። ምግቦ ምናምን ነገር እጥን ምጥን ያለ ሰርግ ዲሞ እንዴት አባታችን ነው የሚያምረው። ምግቦ ምናምን ጣ ተጀመረ። አዲስ አበባ አይደለም። እንግዲህ በዛ በደግሞ መቶ መጨረሻ ላይ ደግነቱ መጨረሻ ላይ መሆኑ ነው እንጂ ሰርጉን ለማበላሸት ያሰበው እቅድ ነበረ። ነገር ግን ሰርጉ ካበቃ በኋላ ከተመራረቁ በኋላ እንዲሁም ደግሞ አለምዬ ያው ምግቡን ለማዘጋጀት ወይም ደግሞ ለመምራት በቅታለች ማለት ነው። በጣም ደስ ይላል እንዴ። ሶሲስ ምን አደረገች? የሚለው ነገር አብረን ያለን ማለት ነው። ሀባይ በጣም ነው ደስ የሚለው። ሀቂ እሱ ነገሩ የእውነትም ቢሆን አይቀርም። ያው ይገባሉ እና ያለን ወደፊት ታያላችሁ። እመኑኝ፣ እመኑኝ ይህን ፊልም በደንብ አዳምጡት። የእውነትም ይገባሉ ማለት ነው። ጽናትና ጌራ ር እንግዲህ፣ ዘፈንም ደግሞ ያው በነገራችን ላይ ዘፋኝ ነው፣ ይዘፍንላታል ምን የሚለውን ዘፈን እንዲሆነ ባላውቅም እ ቢዘፈንም ብሰማራሱ አላውቅም። ነገር ግን ዘፍኖላታል ማለት ነው። ዋው፣ ዋው ነው እሚገርም ነው፣ እሚገርም ሰርግ ማለት ነው። የእውነት እስከሚመስለን ድረስ በእርግጥ የእውነት ይሆናል። ኦኬ። ግን አሁን እዚህ ላይ ስናየው ደግሞ በጣም የእውነት ነው የሚመስለው ማለት ነው። እዚህ እንትን ላይ ግን አንድ ትኩረት የምንሰጠው ነገር ማለት ነው፣ ሁሉም ነገር የዋጋ ያስከፍላል። ስራ ሲባል አሁን ይሄ አዳራሽ እንደገና ቀሚስ አለ ምናምን፣ ስንት እንደሚከፈልበት ተከራይቶም እንኳን ቢሆን ማለት ነው። እና አዝነሽላቸው ነው እንደ ሳራ እንደማትሉ ተስፋረጋለሁ ማለት በጣም ብዙ ውጣ ውረድ ያለው የሆነ ነገር ሲሰራ ማለት ነው። ይሄን ያልኩበት ምክንያት የራሴ ምክንያት አለ። ከዚህ በፊት ምን መሰላችሁ? ከዚህ በፊት አርቲስት አርቲስቶች በተለይ ደግሞ አሁን መላው ያው ከገጠር እየመጡ አርቲስት ሆነዋል። እና ገበያ ሲሄዱ የሆነ ነገር ሊገዙ ሲሉት አርቲስት መሆናቸውን ሲያውቁ ያስወድዱባቸዋል። እና በዛ በዛ የተነሳ ማለት ነው ሁሉም እኮ ያው ሰርቶ የማደር ግዴታ አለበት። አነሰችን ማደገችም የትም ቦታ ቢሆን ተሳትፎ ከበዴውም እንዲሁም ደግሞ ቀላል የሚሆንለት ሰው ሰርቶ ማደር ግዴታው ነው። እና እንደዚህ አርቲስት ሆኖ በካሜራ ስናያቸው እንደዛው አይነት ነው የሚመስለን። አይኖ እኔ ለሁሉም ሁሉም ሰው ሲሰራ ያው ዋጋ ከፍሎ ነው በጣም በጣም በጣም ተቸግሮ በጣም በጣም ብዙ ነገር ሆኖ ማለት ነው እና ያንን ሳይ ነው እኔ፣ ይሄ ነገር ስንት ተከፍሎበት ነው? እነሱ ራሱ እንዴት እንዴት ሆነው አስመስሎ መስራት መስሎ መሆን በጣም ከባድ ስለሆነ ነው ብዬ ነው ኢንቨስ ቀጣይ ምንድን ነው የሚፈጠረው? ከሰርጉ በኋላ እንዴት ነው ሰርጉ? ብዛያት ምሳሌ ብዙ አይነት ሁኔታ ያማረበት እሺ ቀጣውስ ምንድን ነው? አበቃ ነው የምንለው ወይስ ምንድን ለሆነችውም ቀጣይ እስከምንመጣ ፈታ እያላችሁ እዩት።